አዲስ ሚዲያ ኔትወርክ ኃላፊዎች ዛሬ በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት ተገኝተው በጋራ እንዴት መስራት እንዳለብን ውይይት አድርገናል። እንደዚሁ ደግሞ የኢትዮጵያ ፌደራል ፖሊስ በፖሊስ የሪፎርም ስራ ውስጥ ምን ምን እየሰራ እንደሆነ በተወሰነ ደረጃ ጉብኝት አድርገዋል። እንግዲህ አዲስ ሚዲያ ኔትወርክ በተለይ አዲስ አበባ ላይና አጠቃላይ እንደ ሀገር በሚዲያ እየሰራ ያለው ስራ በጣም ትልቅ ነው ህብረተሰቡን ና መንግስትን ህብረተሰቡንና አጠቃላይ እየተሰራ ያለውን እንደ ሀገርም እንደ ከተማም እያስተዋወቀ ያለ ትልቅ የሚዲያ ተቋም ስለሆነ ይሄ የሚዲያ ተቋም ደግሞ በተለይ ለፖሊስ ስራ ከጸጥታ ስራውን ከህብረተሰቡ ጋር ለማገናኘትና ና ፖሊስና ህብረተሰቡን ለማቀራረብ ትልቅ አቅም አለው። እንደገና በጥሩም እየሰራ ነው ያለው። በተለይ ከተማው ላይ አዲስ አበባ ፖሊስን ፕሮግራም ጭምር እያስተላለፈ በደንብ እያገዘ ያለ የሚዲያ ተቋም ነው። ለዚህ ዛሬ በነበረን ውይይት በቀጣይ እንዴት የጋራ ግንኙነታችንን አጠናክረን እንደምንሄድ ሚዲያው ደግሞ እንዴት የፖሊስን ስራ ለህዝቡ ማቅረብ እንደሚችል እና በተለይ ወንጀል መከላከል ስራዎቻችንን ከህብረተሰቡን ተሳትፎ በዚህ ሚዲያ ስር እንዴት ማረጋገጥ እንደምንችል በስፋት ተነጋግረንበታል። ለዚህ በቀጣይ የፖሊስ እና የአዲስ ሚዲያ ኔትወርክ ግንኙነት በጣም የተጠናከረ ለጸጥታ ስራችን አጠቃላይ ህብረተሰቡና ፖሊስ የሚኖረውን ግንኙነት እንደዚሁ ደግሞ ፖሊስ በወንጀል መከላከል፣ በወንጀል ምርመራ እንደዚሁም በሌሎች ፖሊሳዊ ስራዎችም የሚሰራቸውን ስራዎች በቀላሉ ለህዝብ ለማድረስ የእኛም የራሳችን የፖሊስ ሚዲያ ስላለን እሱንም ለማጠናከርና ለማገዝ ቃል ገብተዋል ኃላፊዎች። እንደዚሁም በዚህ ጉዳይ ላይ ተስማምተናል እና በቀጣይ ይህንን ነገር አጠናክረን ለመሄድ እድል ፈጥሯል ማለት ነው።